ሰላም ሰዎች እንዴት ናችሁ? ዛሬ ያህሳት፣ ቤልንተርሳት እና ኢትዮሳት እንዴት እንደሚሰራ እናያለን። መጀመሪያ ያ ያህሳት ወይም ደግሞ ቤልንተርሳት እናስተካክላለን። ቀድመን ግን ቤልንተርሳት ብናስተካክል ምን ይቻላል ነው ይሄ ዲስክ የሚገባበት ዓለም ደግሞ አራት ስፖርት የሚገባበትም ማለት ነው። ከዛ እሱን ከምናስተካክላችን በፊት ያ ሰዓትን ብናስተካክል ሞኔት ይቻላል ያ ሰዓት ከመጣልን በኋላ ትንሽዬ ባላንስ እያደረግን ወደ ቤልንተር ሰዓት እናስጠጋዋለን ማለት ነው። ይሄ ማለት ይሄ ያ ሰዓት በ52.5 ነው የሚገቡ ዲግሪው ማለት ነው። ቤልንተር ሰዓት ደግሞ 51.5 ነው። ስለዚህ ሞር የሆነ የአንድ ዲግሪ ነው ልዩነታቸው። ስለዚህ የሆነ ባላንስ ብናረጋቸው ሁለቱም አብሮ ሊገቡ ይችላሉ ማለት ነው። የታችኛው ኤልኤንቢ ላይ ማለት ነው። ላችኛው ኤል ኤን ቢ ነው መጀመሪያ የምናስተካክለው። ላችኛው ኤል ኤን ቢ ላይ ነው የምናደርገው። ኢትዮሳቱን ደግሞ ከዛው ከላይ እንደረባለን ማለት ነው። እሺ፣ እሺ እናስተካክለዋለን። እስኪ ይሄኛው የምንድን ነው? የቲቪ ባርዝሽ እና ፉትቦል እችል የሚገባበት ፍሪኩዌንሲ ነው 11 7 85 ማለት ነው። እና የተሻለ ኳሊቲ ምትሆነ ሰባ ምናምን መጥቶልናል። ስለዚህ አሁን ወደ ቢንተር ሰዓት የሚሰራበት ፍሪኩዌንሲ ኒል ማለት ነው። ቢንተር ሰዓት የሚሰራው ይሄኛው እንደምታዩት ይው 11 0 89 ማለት ነው። ሆሪዞንታል ሲምቦል ሬቱ 3 ሺ እና ይሄን እንደምታዩት መጥቶ ልናል፣ ማለት ነው 5 52 ምናምን ነው ግን 49 ምናምን ትንሽ ኳሊቲ እንዲሰጠዋለን ማለት ነው። ከዚህ ብንሰጠው፣ እንደዚህ ከፍ ብናደርገው እንደምታዩት 25 ምናምን ነገር ይመጣል ማለት ነው። ግን ባላንስ ለማድረግ አሁን እንደዚህ 60 ቤት ምናምን ቢሆን ሞል የተሻለ ነው ቢል ኢንተርሳት ማለት ነው። ምክንያቱም ያ ሰዓት ምናምን እንዲገቡልን ማለት ነው። ይሄ እንደምታውቁት ይሄ የጂኤኤም ስፖርት ፍሪኩዌንሲ ነው 1234 እና ይሄም 68 አሪፍ ነው። ይሄም አሪፍ ነው። የ176 አለ ስለዚህ ያሪፍ አሪፍ ናቸው ማለት ነው። እኛ ነው የተቆራረጠ ያስቸገረን በኢንተር ሰዓት ትንሽ እየወደ ላይ ከፍ ብናደርገው እንደዚህ አድርገን ብንሰጠው ቆንጆ ነው ማለት ነው። ወደ ቢያንስ ሰባ ቢሆን እንት ነው በኢንተር ሰዓቱ ማለት ነው። ወይ ደግሞ 24 ስፖርት አልያም ደግሞ ዲስኪ የሚገባበት ማለት ነው። ሰባ ምናምን ብናደርገው ከዛ አሁን 65 ሲሆን ትንሽ ይወርዳል። ይኸው እስኪ 73 ምናምን በኢንተርሳት አድርገናል። እና እስኪ እና ያህሳትን ምናምን ይሄ ፉትቦሎች ሂዲን፣ አልያም ደግሞ ሀይረት ስፖርትን፣ ጂኤም ስፖርትን እናያቸው። ትንሽ ወርዷል ማለት ነው። ይሄ ሞሩ ብዙም ኳሊቲ ማይፈልጉም፣ ስለዚህ ይወርድብናል ማለት ነው። ይሄ 67 ምናምን ነው። አሁን ተስተካከለልን ማለት ነው። ስለዚህ ይሄው 11785ም የፉትቦሎች ድ የቫርጆች መጥቶልናል 12034 ደግሞ የጄኤም ስፖርት ጄኤም ዶክመንተሪ ሞደርን ኢኮኖሚክስ የሚለው ቴሌቪዥኖች የቲቪ ሳተላይቶች የሚገቡ ናቸው። በዚህ በ11015 ደግሞ አሬዞ ስቲክላል የሚገቡበት ነው። ይኸው እና ሞር መቶልናል። 11089 ወይ ደግሞ 9ን ብታደረጉት ዘሴም ነው። 11ን ብታደረጉት ሆሪዞንታል ነው ያደረኩት፣ በ3000 መቶልናል ማለት ነው። የተሻለ ነው። ስለዚህ አሁን ደግሞ ወደ ኢትዮ ሳታችን እንሂድ። ኢትዮ ሳት ደግሞ ከላይ ያለን ማለት ነው። ኢትዮ ሳት ገመዱ ይሄኛው ነው ፈተና ይባላል። ወደ እንትናችን ሂዶ ነው ኢትዮሳታችን ኢትዮሳታችን የሄደው 11105 እብይስ ምናምን የሚገባበት ማለት ነው። መቶልናል ቆንጆ ነው። ግን ሞር ኳሊቲ የሚፈልጉ ከዚህ በፊት እንደነበርኳችሁ 11 5 45 ወይ ቃና ኤ ፕላስ ቻናል 1 የሚገባበት ይሄ ቨርቲካል ሰራረኩት ነው። ሆሪዞንታል ቢሆን ኳሊቲ ይመጣል ማለት ነው በቃ ይሄ ከመጣልን ቆንጆ ነው ማለት ነው። 68 7 ምናምን ቢሆን ይሄ 11 5 45። ይሄ ከሰራ በዚህ ፍሪኩዌንስ የሚገቡት እንዳለ ከሰሩ ምንም የማይቆራረጡ ከሆነ ሁሉም በስነ ስርዓት ይሰራሉ ማለት ነው። እነዚህ ግን የሚቆራረጡ ከሆነ እነዛ ሊመጡም ላይመጡም ይችላሉ። አሁን በቃና ምናምን ትራክስ ሲሆንባችሁ አንዳንዴ አባይ ቲቪ ምናምን ደግሞ ይሰራሉ አይደለ? ይሄ እነዚህ ሞር ኳሊቲ ስለሚፈልጉ ነው። እነዚህ ከመጡላችሁ ደግሞ ሁሉም በቃ ይሰራሉ እንደማለት ነው። እርግጠኛ ትሆናላችሁ። እንደምታየው ሰርተናል፣ ቆንጆ ማለት ነው። ስለዚህ በዚህ መንገድ ማስተካከል ትችላላችሁ ማለት ነው ሳታችሁን ያሳታችሁን። እነዚህም ደግሞ በቤልኢንተርሳት ወይ ዲስኪን አሊያም ያህሳት ስፖርትን ማሰራት የምትፈልጉ በዚህ መንገድ ማሰራት ትችላላችሁ ማለት ነው።